ለገንዘብ ብዬ ህሊኔን አልሸጥም። ምንም ፈርቶ አይደለም፣ ተገዝቶ ፈርቶ አይደለም። እነ ሄለን እነ ሄለን አሁን የፊራውል ጠበቃ ሆኖ መጥተዋል። የፊራውል ጠበቃ ሆኖ መጡ። ጥሩ ሰው ነው አላለችም። አስመሳይ አስመሳይ። ይህ ውርደት ነው። በነገርሽ ሆኑ የሆነ አትሰም ፖይንት ኦፍ አውር ኤጅ ማለት ነው። የሆነ ሰላሳ አምስት ክሮስ ስታረጊ ፈርስት ኦፍ ኦል አይ ዶን ጊቭ ኤፍ ላይን ኤፍ ምናምን ኤጅ ሌቶኛል። እኔ አሁን አይደንቅ ሰው ወደደኝ፣ ጠላ፣ አደነቀኝ፣ ተቼኝ ካውንት አላደርግ አስፈራራት ታዲያ ለህይወቴ ስለምዘጋ ዝምታ እመርጣለሁ። እኮ አንድ ነው። የስም አጣቢ ሆና እኮ ነው የመጣችው። የስም አጽጂ ሆና ነው የመጣችው ቪክተሞችን ሳይለንስ ለማድረግ። እሱ ጥሩ ሰው ነው ያለፈ ነው ምናምን አይባልም። ምንም የሚያልፍ ወንጀል የለም የሚያልፍ ክፋት የለም።

አሜሪካን ሀገር ቪዛ ያገኙት ልሳን ተናግሬ ነው። አሜሪካን ሀገር ስገባ ተነጥቄ ነው የገባሁት። ይሄማ መንጠቆ ባህር ይሄን እኮ የምትናገሩ አንተ መንጠቆ አጣራው ጌታ መንጠቆ። አይ ባህሪ የመንጠቆ መንፈስ ተነጠቆ።

ለሰርቨር መኪና እና አይሱዙ ቲፕ አደረኩኝ ሲልክ አዎ እውነቱን ያለቁ እውነቱን ተናገር። ሳሚን ስለው አይተሃል ወይ? አይስዙ ና የቤት መኪና እና አይስዙ ለሰርቨር ቲፕ ሲያደርግ አይተሃል ስለው፣ አይመልስም። እንደዚያን ለብ ያሉ ሰዎችን እኔ እጸይፋል። እውነት ትናገራለህ ወይ ከአጠገቤ ትሄዳለህ። ይሄ ለብ ያለ ወይ አይፈላ ወይ አይቀስቅስ። ይሄ እኮ በጣም መጥፎ እኮ ነው። መጽሐፍ ቅዱስ የሆነ ነገር ይላል። እስ ይፈልጉና፣ ላኩልኝ። መጽሐፍ ቅዱስ ነው፣ በነገራችን ላይ ይሄ ለብ ያሉ ሰዎች ወይ ቀዝቃዛ አይሆኑ ወይ አይሞቁም። ኢንቢትዊን የሆኑ ሰዎች፣ አስመሳዮች፣ ሎክወርም የሆኑ ሰዎች ጌታ ምስክሬ ነው። እኔ እዚህ ላይ እንድሮ ኃይለኛ ጴንጤ እያለው ጠቅሼው ነበር። ጠቅሶ አሁን ጻፉልኝ ስ ለማንኛውም ይቀጥላል። በአሜን አሜን፣ በስንቱ በቅርቡ ያድርግልኝ አሜን አሜን። እኔ እንዳንተ ጥሩ ነገር የሚያስብልኝ ሰው ይብዛልኝ። ብዙ በነገራችሁት ሙናሳፍ ወይኔ ጉዳይ ተስፋ ሙቅረጥ ወይ ይቀጥላል። እኔ በማስፈራራት የሚመጣው ምንድን ነው? አሁን ለምሳሌ ትመጣና እገልሻለሁ ብትለኝ ደስ ይለኛል። ወደ ጌታ ነው አይደል? አልፈራም። ሂድና ሌሎቹ እነ ዴቭ ሳክስ ማስፈራራ

ምን ያልፋሉ። አንዴ ነው ሰው የሚኖረው። ቃል እኔ ጋር እንዳደጉት እኔ ጋር በጎግል ነንበር ከደወልክ፣ በምንም ነንበር እኔ ጋር ምንም አይነት ኮንታክት ከእኔ ጋር እንዲኖር አልፈልግም። ኢዶን ፊል ሴፍ ስላንተ ካልተቀመሩት እዶክተር፣ ይሄንን ማህበረሰብ እንዲዘረፍ ኢኔብል ያደረገክ ዮናስ ሙሉ ነው። ዮናስ ሙሉ ነ አንተን ኢኔብል አድርጎ ሰዎች እንዲዘረፉ ሆኗል። ቪክቲሞችን በዮናስ ሙሉ ነ አሳዳል ያ ኢኔብል ያረገክ እስከዛሬ ያንተን ጉድ፣ ሌብነት፣ ግፍ፣ ወንጀል እንዲደብቅልክ ዮናስ ሙሉነን እየከፈልክ መኪና እየገዛክ ምናምን አፍ ስታሲዝ ነበር። ናር ኤኒሞር ዮናስ ሙሉነ ጥርሱ ላዩ ላይ አልቋል። ጥርስ የሌለው ውሻ ሆኗል። አርጅቷል። አርጅቷል። አፍ ውስጥ ጥርስ የለው። የጡት ልጁ ደግሞ ጆይን አርጓል። ሚኪ አንድ ቁጥር ጻፍ፣ ሚኪ አንድ ቁጥር ጻፍ። ኮስ የዮናስ ሙሉና የጡት ልጅ አንድ ቁጥር ጽፏል።